ዋን ሮዚን ለማዋረድ ሮዚን ከቤት ለማባረር እየፈለገች ነው። እናም ለዴብ ለመናገር ወስና ቆርጥ ትነስታለች። እናንተን ከዚህ ካስወጥቼ እኔ እይዘዋለሁ። ውነት ዴብንማ እናንተ እንደዚህ ሚስጥር እያላችሁ እየጎዳችሁት መኖር አትችሉም። ስለዚህ እኔ ራሴ የማደርገውን እኔ አውቃለው ትለዋለች ለባንቴሮ። ባንቴሮ እባክሽን እኔ ራሴ ልነግረው ዝግጁ ነኝ። እባክሽን ብዙ ለታውሎ ልኛል። ና ባልሆነ ነገር እኔና ቤብ መቅጣላት የለብንም። እባክሽን ያንን እኔ ሳላቅ ብዙ ነገር ተደርጉብኛል። እርግጥ አዎ ብዙ ነገር አድርጌበታለሁ። ብዙ ነገር በድያለሁ። በደሌንም ያደረኩትን ሁሉ እነግረዋለሁኝ ግን ደግሞ ያቃል ልገለው እንደነበረም ነግሬዋለሁኝ፣ ልወጋው እንደነበረም ተኩሽበት እንደነበረም ነግሬዋለሁ ግን ደግሞ እሱ ይቅር ባይልባለሁ ና ይቅር ታደርጉልኛል። ዛሬ ላይ ያንን እንዳደረግኩበት ሳይሆን እንደ ታናሽ ወንድሙ እኔን እየተንከባከበ ከተቀመጥኩበት እየደገፈ እያነሳ ለሕክምና እንኳን ይኸው እንደምታዩ እኔን ለማሳከም ደፋ ቀና ያለ ነው። እናም እባክሽን ባክሽ ሂዋን እንዳትነግሪው ይላታል። ሂዋን ደግሞ የእናንተ ሴራ ለምን እንደሆነ እኔ ደግሞ ዝርዝር ይነግረዋለሁ። ምክንያቱም ሮዛም ቢሆን የቀረበችው እሱን ፈልጋው ሳይሆን ገንዘቡንና ለበቀል ነው የፈለገችው የቀረበችው። ይሄን ደግሞ ጠንቅቄ አውቃለሁኝ። ዴብ ደግሞ እንደዚህ መደረግ የለበትም እሱ ለሀገርና ለሕዝብ የሚጠቅም ሰው ነው። ሕዝቦችን የሚረዳና ሰው ነው። እንደዚህ አይነት ሰው ደግሞ ሲጎዳ እያየው ዝም አልልም ትለዋለች አቃለው አንቺ ያሰብሹ ሳይገባኝ ቅርቶ ሳይሆን ሁሉም ነገር ይገባኛል፣ ግን እባክሽ ተረጅኝ ይላታል። እሷም በንድ ተነስታ ወደ ውጭ ትወጣና ሲጋራ ስለምታጨስ ማንም ሰው እንደማያቅባት ሁሉም ሰው ተደብቃ ሲገሯን ታጨሳለች አጭሳ ወደ ውጭ ነበር ይወጣቸው። እናም ከሉሊት ጋራ ሲገናኙ ሉሊት ግን ቆይ አንቺ ግን ልጅነሽ ሀይምሮሽ ግን በጣም የበሰለ ነው ትላታለች። አየሽ እህቴ እኔ ከእናቴ ጋር ነው ያደግኩት። እናቴ ብዙ ነገር አስተምራኛለች፣ ብዙ ነገር እንዳቃ አድርጋኛለች። አባቴ ያሁኑ ና ያደርገውና ድሮ ባለሀፍት አለው የተባለ የተጣራ ባለሀፍት ነበረ። ግን ደግሞ ጓደኞቹ ነበሩ ስለሌላቸው እናንተም ሰርታችሁ ስትለወጡ ትመልሱልኛላችሁ በማለት ንብረቱን ለጓደኞቹ ይሰጣቸዋል። ጓደኞቹም ንብረቱን ካገኙ በኋላ ለውጥና እድገትን ካገኙ በኋላ ለአባቴ የወሰዱትን ገንዘብ ሳይመልሱ ጥለውት ወደ ሌላ ሀገር ይሄዳሉ። አባቴ እዳ ውስጥ ገባ፣ የራሱ ነገር ከሰረበት። እናም ሰው ጋር እዳ ገባ። በአራጣ ተበድሮ ስለነበር ያንን ብድር ለመመለስ ደፋ ቀና ሲል የተበደረውን ብር መክፈል አልቻለም። ያበደረው ሰውም እሱን ብር ካላመጣህ እገልሃለው፣ አለዛ ግን ልጅህን ወስዳለው፣ አገባታለው አለው። ልጅም እኔ ነኝ፣ እኔ ብቻ ነኝ ያለውትኝ። ሰውየው ትልቅ ሰው ነው፣ አያቴ ነው። እናም ተሞሸርኩኝ። አባቴም እናቴም አማራጭ አልነበራቸውም። ሰውየው ደግሞ እኔን መውሰድ ፈለገ ከገንዘቡ ይልቅ እኔን ነበር የፈለገውና እና እኔን ሊወስድ ዝግጅት ላይ ተደረሰ። ግን በአጋጣሚ ሆኖ ያው ዴብ ደረሰና ከነሙሽራ ልብሴ ይዞኝ ከዛ ሰፈር ጠፋ። ይዞኝ ወደ አዲስ አበባ ነው የመጣሁት። ቤተሰቦችን ለተወሰነ ጊዜ መረበሽ ጀመረ። እየትና ያደረጋችኋት እየትናት እያለ ይበጠብጥ ጀመር። እሱም ተይውና እዚህ ድረስ ተከትለው መጡ ጀሌዎቹ። የሚገርምሽ ነገር እኔን አሳግተውኝ ሁሉ ነበር። ብዙ ነገር ተደርግ ያለው ይሁልሽ። ሰዎች አንዳንድ ጊዜ ሳያቁ መጥፎ ነገር ያደርጋሉ። ደ ደግሞ አንዳንድ ጊዜ መጥፎነታቸውን ትተው ወደ መልካምነት ይመለሳሉ። እኔ በረሃ ሂጄ ነበር፣ ወደ አረብ ሀገር ለመሄድ በበረሃ በኡመራ አርጌ ሂጄ ነበረ። ንግድ ጀምሬ ነበር በሱዳን ለመሻገር ግን ደግሞ ለመደፈር ሁሉ ደርሼ ነበረ። ግን ደግሞ ዴብ ወንድሜ በዛም በዚህም ብሎ ከዛ ሁሉ መከራ አወጣኝ። ከዛም መጥቼ ደግሞ ትንሽ ሳላርፍ እንኳን ይኸው ሊያገባኝ እየነበረው ሰው ሰላይ ልኮ አሳፍኖኝ አሳግቶኝ ነበር። ከዛ ሁሉ መቅሰፍት ደግሞ ይሄ ባንቴሮን ጎትቶ አወጣኝ። ዛሬ እዚህ ላይ ደርሻለሁ። የነገውን ደግሞ እግዚአብሔር ያውቃል። ስለዚህ ፈጣሪ የሚሳነው ነገር የለም። እናም አንቺ ደግሞ ተስፋ አትቁረጭ። ይኸው እኔ ተስፋ አልቆረጥኩም። ልጅ ልመስልሽ እችላለሁ፣ ግን ደግሞ ልጅ ስለሆንኩኝ አይደለም። በዚህ እድሜ ብዙ ፈተናዎችን አይቻለሁ። ከዚህ የበለጠ ከዚህ በኋላ የሚገጥመኝን አላቅም። አንቺ ደግሞ ከኔ የተሻልሽ ትልቅ ሰው ነሽ፣ ብዙ ነገር ታውቂያለሽ። እና እባክሽን ከእንደዚህ አይነት ነገር ራስሽን አስወግጅ፣ እንደዚህ አይነት ነገር አታድርጊ ብላሉ ሌት እንደ ታላቅ እህት ትመክራታለች። ይዋንም ግራ ገብቷት፣ የእውነት አመሰግናለሁ እህቴ። ለመውጣት ብዙ ነገር አድርጊያለሁ፣ ብዙ ሞክሬያለሁ፣ ግን መውጣት አልቻልኩኝም ከዚህ ሱስ። ምን ማድረግ እንዳለብኝ አላውቅም ትላታለች። እናም ታዲያ ምን ማድረግ አለብኝ? እኔ እምልሽ አሁን የት ነው የምትኖሪው? አሁን ማየው ወንድሜ ዴብ ጋር ነው ያለሁት ኝ ቤተሰቦችን፣ እሱ ነው የሚያግዝልኝ ትላታለች። ዴብ የኔ ዴብ እኮ መልካም ነው የኔ ዴብ ነው ያልሽው ስትላት፣ አይ ማለት ወንድሜ ነው እንደ ወንድሜ ነው የማየው ዴብ ወንድሜ ጓደኛ ነው ትላታለች። አይዞሽ በቃ ችግር የለውም አሁን ተነሽና ወደ ቤት እንግባ ስትላት፣ እንደዛ ይሻላል ብለሽ ነው አሁን እኔ ነሽ ትላታለች። እኔም ስራ ስላለኝ እሺ ይሉና ሁለቱም ወደ ውስጥ ይገባሉ። እናም ምናም በቃ እንሄድ ይልና ወደ ውስጥ ከገቡ በኋላ ባንቴሮ ሉሊትን ይጠራታል። ወይ ባንቴሮ ፈለከኝ? ይቅርታ ጠፋሁብህ አይደለ ስትለው አይ ምንም አልጠፋሽብኝም፣ ችግር የለውም። አሁን እንኳን ደህና ነኝ ግን ያው ስትጠፊብኝ ይጨልምብኛል። ታቂያለሽ አንቺ ስትኖሪ ብርሃን ይሆንልኛል፣ ይላታል ማለት ምክንያቱም ብዙ የምትናገሪያቸው ነገሮች የብርሃን ናቸውና ከአንቺ የምታወሪያቸውን ነገሮች ይጠብቃለሁ። ብርሃን ታቂያለሽ ፀሐይ ስትፈነጥቅ የምትታየዋ ብርሃን፣ ልክ እንደዛ ነው አንቺ የምትታየኝ። እናም የልቤ ብርሃንሽ ሉሊት እባክሽን ይላታል። የምትፈልገው ነገር አለ ስትል፣ እስኪ ያምጣው ግርህን ትንሽ አሸታሸት ላድርግልህ ትለዋለች። ሀ ያንቺ የኔም ማገር አሁን ይንቀሳቀሳል ብለሽ ነው። ከዚህ በኋላ እንኳን ሕክምናው ራሱ የሚካሄድ አይመስለኝም ይላታል። ምክንያቱም ሮዛ እዩልህ ዴፕጌን ነገር ከሰማ አውጥቶ እንደ ሩጌ ጨርቅ ይጥልሃል። እንኳን አንተን አደለም።